ስለ ስልጤ ማህበረሰብ እኔ ካላ ሜዲካ ብዙ ስለምንገናኝ ነው መሰለኝ፣ ተናግሮ አያበቃም፣ በጣም ነው የሚያወራው። አሊንም እንደዚህ በደንብ ነው የምትነግረን፣ በሙዚቃዎች ስልጤን እንድናውቅ ስልጤን ማህበረሰብ እንድንወድ በደንብ ነው የገለጽልን እና እስኪ ስለ ስልጤ ማህበረሰብ እኔ አላውቅም፣ ሄጂም ስለማላውቅ ስለ ስልጤ ማህበረሰብ እኔም ተመልካቾቼም እኩል እንስማ፣ እንግዲህ ታላቅ ሲያወራ አሊ አንተ ብትቀድም አሪ ስልጤ ያው የስልጤ ህዝብ ማለት ከማንኛውም ህብረተሰብ ጋር አብሮ የሚኖር የትም ብሄድ ስልጤ እኩል፣ በሃይማኖቱም እዚህ ጋር ቄስና ሼክ ቢኖሩ ተስማምቶ የሚኖር የራሱን አክብሮ የሌላውን የሚያከብር፣ አገሩ ላይ ደግሞ እንግዳ ተቀባይ አርቡ የምጠብኝ በእኔ ይምጣ ብሎ ነው፣ ሞት ይምጣብኝ ብሎ ተቀብሎ መስተንግዶ በምኑ የተቸገረ የሚደርስ ሀገር ወዳድ ነው። የልማት ሰው ነው። ስልጤ ባጭሩ ወንደኝ ይገለጻል። ጋሼ ደግሞ በደንብ አውርቶታል። አሊ አሁን ለምሳሌ ቤትሽ፣ አንቺ ሰው እንግዳ መጥቶ ቢቆረቁር ምንድነው የምትዩ? ማን ነው ማነህ ነው የምትዩ? ስልጤ ህዝብ ጋር ስትጂ ግን ማነህ አይባልም። እንግዳ ሆነች ስትጂ ዘር፣ እምነት፣ ቀለም፣ ምናም የሚባሉ ልዩነቶች አሉ መሸብሽ በቃ ትሄጃለሽ። ሰው ያለበት ቦታ ከሆነ በር ላይ ቆመሽ ነግዳ ትያለሽ፣ እንግዳ ነኝ ትያለሽ። ነግዳ ማለት ነግዳ ትያለሽ፣ አዎ እንግዳ ነኝ ትያለሽ። ስትይ ማነ፣ ወንድነ፣ ሴትነ፣ ኬትነ ምናምን አይባልም። የወዴን ነው የሚባለው፣ እንወዳለን ነው። ከዛ ደግሞ በጣም የሩቅ አገር ሰው ስትሆኚ ደግሞ የመሸብሽ ነገር መንገድ የጠፋሽው ያሩት ነግዳ ትያለሽ። የማታ እንግዳ፣ የጨለመበት መንገድ የጠፋው የተቸገረ እንደማለት ነው። እሱንም ይወዴን ብሎ ይቀበላል። ይህን እንግዳውን ተቀብሎ እግሩን አጥቦ አብልቶ አጠጥቶ አሳድሮ ከነጋ በኋላ ቁርሱን አብልቶ ቡና አጠጥቶት ምን ነበር የመጣበት ወዴት ነበር መሄድ የፈለከው ምንድን ነው የቸገረ ካረፈ ከተመገበ በኋላ አደረ በኋላ ቁርስ በልቶ ቡና አጠጥቶ ጉዳዮች አልቀዋል እንግዲህ እንግድነቱን ጨርሷል ምን ነበር የተቸገርከው ማነ ስምህ ማን ነው ከየት ነው የመጣኸው የሚባለው ከዛ በኋላ። እንደ አጠቃላይ ብዙ ሊወራ የሚችል ነገር አለ። ይሄ ይገልጽልኛል ብዬ ስላሰብኩት ነው። እንደዚህ አይነት ማህበረሰብ ነው ያለን። ፍቅር በመስጠት በአብሮነት፣ አብሮ በመኖር በመስራት፣ በትጋት እጅግ ሊወራለት የሚችል ኢትዮጵያዊነት የሚባለውንም እሴት በደንብ አርገሽ ስቲል አሁንም ድረስ ማየት ምችበት አካባቢ ነውና እኔ ማህበረሰቤ በጣም ያኮራኛል፣ ደስ ይለኛል። እንደ ኢትዮጵያም ያስተምረናል የሚል ሀሳብ አለ።